እነዚህ ችኮች በቃ ከነመፈጠራችን እረሱናል። እኔ እኮ ግርም የሚለኝ በየቀኑ አዳዲስ ወሬ ኬት ነው የሚያመጡት? ምን አባታቸው ኬት ያመጣሉ? እ እየገረቡት ነው እንጂ የድሮ ነው እና በቃ እነዚህ ቁጭ ብለን መዋላችን ነው ሰኒ መታ ከሆነ ማጨራሽ ከነመፈጠራችን የማይፈልግ ውጡልን ነው የሚሉ

እሺ፣ በቃ እንሂድ። ሳሎን ብቻቸውን ተውናቸው። ወንዶ ምን ሺ ነግራችሁ ቀራችሁ? እንዲሁ ስለ አንዳንድ ነገር እየተወያየን ነበር። እንዲኛው ፕሮጀክት እየነደፋችሁ ነበረ? እንዴት አድርጋን ባሎቻችን እናስደስታቸው የሚለው። እናንተ ኑሩልን እንጂ ሁሌም ደስተኛ ነን ይላችሁ። የእኛ ደስታ የሚጀምረው በእናንተ መኖር አይደለን? ስለዚህ እናንተ ኑሩልን። እሺ፣ ሳሎን እንሂድ። ምን ተቀጥሎን ሳይመጣ ይቀራል ብለሽ ነው? ሳሉንጥለሽ ሺ በቃ። አረ ክብሮም አንተ በጆሮ ነው የምትሄደው። መስጊድ ነው እኔ ስትይ አጥር ለአጥር ትደበቂ እንዳልነበረ

ሰላም ሰላም፣ ውድና የተከበራቸው ጽነት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ይበርልኝ። እንግዲህ ጽነት ድራማ ይዤላችሁ መጥቻለሁ ማለት ነው። በጣም እንደምትወዱት ተስፋ አደርጋለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ እዚህ ጋር ና ክብሮሚና ሰኒ ፍቅር ፍቅር እየሸተተ ነው ማለት ነው። ክብሮም በነገራችን ላይ በጣም ጥሩ እና አስተዋይ መልካም ልጅ ነው። ሰኒም እንደዛው በጣም የዋህ ነች። ሁለቱ እንግዲህ ይጣመሩ የምትሉ ኮመንት ላይ ያስቀምጡልኝ ማለት ነው። በጣም ነው የምወዳቸው። አብሷ አብሷ አብሷ ሰኒ ስታኮርፍ፣ ስትስቅ በቃ ሰውን ፈታ የምታደርግ በጣም ጥሩ ልጅ ናት። ራሱን እየጎዳች ደግ ለሰው መስዋዕት የምትከፍል ልጅ ናት ማለት ነው። በጣም ነው የምወዳት ሰኒዬ፣ እኔ ቆንጆ አንቺና ክብሮም ተጣመሩልን እባክሽ። መጀመሪያም ሲሰክሱ ነው እንጂ ኮምቤሉ ጥሩ አልካሃል። ምነው፣ የተፈጠረ ነገር አለ እንዲ? ኧረ የለም። አይ፣ ቤትሽ ልክ አልመሰለኝም። ምንድን ነው ምን? እባክህ ሰኒ ይመጣለሁ ብላኝ ቆየች። ደግሞ ምን እንደሆነች አላውቅም። ስልክም አታነሳም ወይ ስራ ሆነ ያላል እንዴ? ምን ሆነ ሀይል ኪሮ፣ ሁለት ሰዓት ሆኗል እኮ። የምን ስራ ነው በዚህ ሰዓት? በቃ ትጨናነቂያ እንጂ ወይ ካልሆነ ጠዋት ቤት ሄደን ቼክ እናደርጋለን። አዎ በቃ ምናልባት ደግሞ ስታየውም ትደውል ይሆናል። አዎ በቃ እኔ ሳለልጅ ደግሞ ነው የሚጮል። እሺ በቃ እኔም ልብሴ መልሼ ልግበስና። እሺ እንዳትቆይ። እሺ እኔ የምለው መድኃኒት መሰለሽ? አዎ ወስጃለሁ ሁለቱንም። አሁን እኮ እንደ ፋርማሲው መድኃኒት ይችለም ብ ወይ ደግሞ ካልሆነ ይሄ የፋርማሲው ሎጎ እባብ የለም እንደተጠመጠመበት፣ እሱን ሎጎ አሰርቼ ቦርሳ ሰጥሻለሁ። ኧረ ይሻላል። ከለር ምረጪ። ለምን ፒንክ? የቦርሳውን ከለር ነው አንተ። ዋ ያች ክትባት አማረች መሰለኝ። ዳት ተይኝ እና በበጎ ፍቃደኝነት ሰጠኛለሁ ወይስ በጉልበት ልውሰድብሽ ይኸውልሽ በፍቃደኝነት ልስጥሽ እንጂ ማለት ነው በጉልበት የዛሬ አመት ራሱ አትስች እኔ እኮ አውቄ ነው እንጂ አንተ መብለጥ አቅቶኝ አይደለም ይኸውልሽ አንቺ እኔም በአንድ ነገር ብቻ ነው ትበልጪኝ በምን በቁንጅና ነው ታሳፍረኛ እማ አንቺ ልታፍሪ እና ይነውጣ ነኝ እኔ ነፋር ልትሆኝብኝ አልፈልግም ለምን

እባክሽ፣ አታጃጅ። እንደሱ አይደለም፣ እንደሱ አይደለም። ምን እየሰራ ነው? እሺ፣ በቃ ሰኒ ልበላ። አንቺ በቃ ልጅነትሽን አልጨረሽ ማለት። ድሮ በቤተሰቦች ደህንነት ምክንያት ከዛ ደግሞ በህቴ

ሰራሽ መጠጠ ስተጭ ጭንቅላትሽን ኮምፕሊት ሊያጣሻ፣ መጀመሪያም ጫፍ ላይ ነበር። በቃ ዜሮ። አንተ ሰውዬ ይረፍ ደምሮ ብዬ ነው እሺ የታገስኩ። ዋ! ኧረ እባክሽ ባይሆንስ፣ ባይሆንም ምንም ምንድን ነው የሚያስቅ ነገር? ኧረ አንተ